አንድ በጣም አስገራሚ ታሪክ ልንገራችሁ። ሳውዲ ወ ወጣት ነበረ፣ የ19 ዓመት ልጅ ነው። ከዛ በኋላ መኪና እየነዳ ያለ ወደ መንደሩ በሚገባ ሰዓት አንድ ልጅ መቶ ይገባበታል። ያነኛውም መኪና ይዞ ነበረ። ተሪበ 21ን ዓመት እንደዚያ አካባቢ ሆኗል ያነኛው ልጅም ማለት ነው ከዛ በኋላ ለምንድነው እያስተዋላት አትነዳም እንዴ አንተ? ለምንድነው የምትገባብኝ? ይለዋል በመስመሩ ላይ ማለት ነው። ከዛ በኋላ አንተ እኮ ነህ መተህ የገባው አንተ እኮ ነህ፣ አንተ እኮ ነህ፣ አንተ እኮ ነህ፣ አንተ አንድ ሁለት ሲባባሉ ከዛ በኋላ በጭቅጭቅ መካከል ወደ ጥል ተቀየረ። ከዛ በኋላ ሁለታቸውን ከመኪና ወረዱና ገጠሙ ማለት ነው። ያንኛውን ሲመታ፣ ይሄኛውን ሲመታ፣ ከዛ በኋላ ይሄኛው የ19 ዓመቱ ወጣት የ21 ዓመቱ ልጅ ይመታዋል። በኃይል በሚመታው ጊዜ ይሄ ልጅ ይወድቅና በጣም ይጎዳል ማለት ነው። ከዛ በኋላ የአካባቢው ሰው ተሰበሰቡ። ይሄኛውን ሰው ወደ ሆስፒታል ወሰዱት። ይሄኛውን የተጎዳውን ሰው ወደ ሆስፒታል ወሰዱት የ21 ዓመቱ ልጅ። ይሄኛውን ደግሞ ወደ 19 ዓመቱ ልጅ ወደ እስር ቤት ወሰዱት ማለት ነው። ከዛ በኋላ ይሄኛው እስር ቤት ሄደ። አንድ ሰዓት ሁለት ሰዓት እየተቆጠረ በ24 ሰዓት ውስጥ ሆነው ያንኛው ልጅ ሊሻለው አልቻለም። ከዛ በኋላ በሶስተኛው ቀን እንደዚህ አካባቢ ሲሆነው ልጁ ይሞታል። ይሄ የ21 ዓመት ወጣት ማለት ነው ይሞታል። ከዚያ በኋላ እንደ ሞተ ይህኛው የ19 ዓመት ወጣት ይነገረዋል። ሲነገረው ምንድን ነው የሆነው? በጣም ተናደደ። ምነው ይሄን ባላደረግኩ፣ ምነው ይሄን አላደረግኩ ዘ በቃ ጸጸት ብቻ። ታግሼ ቢሆን ኑሮ ወዘተ ያለ መጸጸት ጀመረ ማለት ነው። መጨረሻ ምንድን ነው የሆነው? ይሄኛው ከበቃ ይሄኛው ከእንትኑ ወጣ፣ ከሆስፒታል ወጣ፣ ተቀበረ። ከዛ ቂሳስ ነው እንደሚታወቀው፣ ሳውዲ በሸሪዓ ህግ ስለምትተዳደር ሸሪዓ ቂሳስ ግዴታ መደረግ አለበት ተባለ። ከዛ በኋላ ሸሪዓ ፍርድ ቤት ሄዱ። ቂሳስ ይደረጋል ተባለ ማለት ከዛ በኋላ እስከዛው ድረስ ግን ለሶስት አመት ይሰጠው ተባለ ነው የሶስት ዓመት እስር እስከሚጣራ ነገራቶች፣ ሰዎቹም ይቅር ካሉ ተገዳይ ቤተሰቦች ይቅር ካሉም ተብሎ ሶስት አመት ተፈረደ ማለት ነው እስር ቤት። ከዛ ልጁ የልጁ ቤተሰቦች የዚህኛው የእስረኛው የታሰረው ልጅ ቤተሰቦች በጣም ብዙ ነገራቶችን ጀመሩ ወርቅ መስጠት ጀመሩ ገንዘብ ሰያያን መኪና ምናምን ቢሰጧቸው እነዚህኞቹ በፍጹም አንፈልግም ልጆቻችን የልጃችንን ደም ከልብ አድርጓን ወይም ደመ ከልብ አድርጓን በ21 ዓመቱ በወጣትነቱ ቀጭቶታል ስለዚህ ስለገደለ መገደል አለበት ብለው እምቢ ያሉ አባትየውም ቢለመን ቢለመን እምቢ ያለ የተለያዩ መሻይኮች ቢመጡ የተለያዩ ገንዘብ ቢሰጠው ምን ቢለው በፍጹም አልፈልግም ያን ነገር። እናንተ ትንሽ ገንዘብ ብታመጡ የኔን ልጅ ሊመልስልኝ አይችልም። ስለዚህ እሱም እንደገደለው እሱም ነፍሱ እንዲቋረጥለት ነው የምፈልገው። በፍጹም አልቀበልም ይላል ማለት ነው። ከዚህ ብዙ ነገር ያኔ ሰዎች ይማራሉ። ገብቷችኋል። ከዛ በኋላ ምንድነው የሆነው? መጨረሻ ላይ ልጁ ምንድነው የዚህኛው ልጅ ዱዓ ያደርጋል ምናምን በቃ መቼ ይሆን የሚስተካከለው? መቼ ይሆን እያለ በቃ በጣም የሆነ ተጎዳ። ከእስር ቤቱ ውስጥ ሆኖ ሰውነቱ እንዳለ ሽብሽብሽ ባለ ከሳ በቃ ነገ ገደላለ ወይ ዛሬ እያለ በጣም መሰቀት ጀመረ ማለት ነው። አባትየውም እየሄደ ይጠይቀዋል ቤተሰቦቹንም ቢል ቢል፣ አባትዮ የእስረኛው አባት ማለት ነው፣ ሊሳካለት አልቻለም። መጨረሻ ላይ ሶስት አመቱ ሞላ። ሶስት አመቱ ሞላና ወደ ቂሳስ ቦታ ወይም ደግሞ ወደሚገደልበት ቦታ ሊሄድ እስር ቤቱ ተቆረቆረ፣ እስር ቤቱን ተከፈተ። ከዛ ልጁ በጣም ደነገጠ። አሁን ከሱር በኋላ ኪሳስህ ነው ወይም ደግሞ የምትገደልበት ሰዓት ደርሷን፣ ስለዚህ ውጣ ይባላል። ከዛ ወጣ ወጣና ወደዚህ እንዛር ቦታ ሄደ ማለት ነው። ከዛ በኋላ ወደ እንትን ወደ ምንድን ነው የሚባለው ወደ ሚገደልበት ወደ ቄሳስ ቦታ ሄደ። ሰውነቱ እንዳለ በሁለት እግሩ ታስሮ፣ ሁለት እጁ ታስሮ፣ ፊቱ ተሸፍኖ ምናምን ሄደ። ከዛ በኋላ ከመቄሳስ ቦታ ወይም ደግሞ ከሚገደልበት ቦታ ላይ ሲደርስ ተገዳይ ቤተሰቦች አባቱ ምናምን በጣም ብዙ ሆነው መጥተዋል። ምናላቸው ከዚ ይሄኛው እንትኑ ተገዳዩ አሁንም ይሄ እንትኑ የታሰረው ልጅ ማለት ነው ሁለት ረካ አልስገድና ከዛ በኋላ ነገራቸውን ፈጽሞ ይላቸዋል። ከዛ በኋላ ሁለት ረካ አሰገደ፣ አላህን ለመነ፣ ሻሃዳ ያዘ ምናምን። ከዛ ወደ አላ ተቃረበ፣ አለቀሰ ምናምን። ከዛ መጨረሻ ላይ ቤተሰቦቹን ተሰናብቶ ወደ መገዳያው ቦታ ሲሄድ እንዳትገሉት፣ እንዳትገሉት፣ እንዳትገሉት የሚል ከሩቅ ይሰማል። የሟቹ ቤተሰብ ነው፣ ወይም የሟቹ አባትዬ ነው፣ ያን አባትየው ነው ማለት ነው። ከዛ ምን ነው ምናምን ሲሉትኝ ማረጋገጥ አለብኝ እሱ ነው ወይስ አይደለም የሚለው ነገር ላረጋገጥ፣ ፊቱ ተሸፍኖ ስለነበረ ማለት ነው። ከዛ በኋላ ፊቱን ገለጠውና ሲያየው በጣም ደነገጠ። በጣም ከስቷን፣ ከዚህ በፊት ስለሚያውቀው ማለት ነው። በጣም ከስቷን፣ ሰውነቱ እንዳለ ድቅቅ ብሏን፣ እዛ ላይ ደግሞ እንዳለ እንትኖ ሼብ ሆኗን፣ ወይም ደግሞ በተፍኪር ወይም በጣም ከማሰቡ የተነሳ ነጭ ጸጉር አውጥቷል ልጁ እና በጣም አሳዘነው። ከዛ በኋላ ሲያሳዝነው እኔ ለአላህ ብዬ ይቅር ብያለሁ። አንተ መሆንህንና ለመሆንህን አረጋግጬ እንድትገድል ነበረ ስመጣ፣ ግን አሁን ሳይህ አሳዘንክኝ። ስለዚህ ለአላህ ብዬ ይቅር ብያለሁ አለው ማለት ነው። ከዛ በኋላ ሰዎቹ ተክቢራ ማድረግ ጀመሩ፣ አላሁ አክበር ማለት ጀመሩ። ይቅርታ ተባለ። ከዛ ልጁ ወጥቶ በሰላም መኖር ጀመረ ማለት ነው። ይሄ ልጅ ግን በጣም ብዙ ነገራቶችን ይማራን። ከህይወቱ እንኳን እሱ በአካባቢ ያሉት ወጣቶች ብዙ ሰው ይማራል። ምክንያቱም የገደለ ሰው ነፍሱ ይገደላል ቢባል ኑሮ አሁን ኢትዮጵያ ላይ አይደለም ዓለም ላይ ሰላም ይሆን ነበር ዓለም ገብቷቸዋል ምክንያቱም ሰው ማንም ሰው ነፍሱን ይወዳል፣ እንድገደል አይፈልግም። ገብቷቸዋል። ስለዚህ ለሰው ነፍስ ይጠነቀቅ ነበር። ለዛም ነው አምላካችን አላህ ሱብሓነሁ ወተዓላ በመገደል ውስጥ ህይወት አለ እያለ የሚናገረው። ገብቷቸዋል። አንድ ሰው የገደለው ሰው ሲገደል ህይወት አለ ለአንዱ ሌሎች ህይወቶች ወይም ለነፍስ ነፍሳቶች በእነዚህ እንዝህላንነት በትንሽ ነገር አሁን ማለፍ በሚቻልበት ነገር ነው አይደል የተገዳደሉት፣ በትንሽ ነገር አይደል እነዚህ ሰዎች ግን ይሄ የሳሰላለን ነገራቶች ምን ያህል ይበቃ። ገንዘብ፣ ምንም ነገር ይሄን ልጅ ሊያድኑ አይችልም። ሰዎቹ ይቅር ካላሉ በስተቀር ሊያድኑ አይችልም። ስለዚህ ይቅር አልን ብለው በዚህ ልክ ትልቅ ትምህርቶችን እንዲወሰድ ተደረገ። መጨረሻ ላይ ደግሞ ይቅር ማለቱ አንደኛ ይሄ ሸሪዓ ህግ የሚባለው ነገር ምን ያህል ሰዎችን እርማት እንደሚሰጥ እናያለን። ሁለተኛ ደግሞ በዛ በመገደል ውስጥ ህይወት እንዳለ እንመለከታለን። ሌሎች ህይወቶች እንዳይጠፉ እንዝላልነት እንዳይኖር ሰዎች እንዲጠነቀቁ እንኳን አይደለም ለሰው ለእንስሳ ምን ያክል እስልምና እንደሚጠነቀቅ እናያለን። ሶስተኛ ደግሞ የምንማረው ይቅርታ ይቅር ማለት አምላካችን አላ ዘጃል አበክሮ የሚናገር ስለምሳሌ ሱረቱ በቃራ ላይ አምላካችን አለ ፈፉ ወስፋሁ ይላል። ይቅር በሉ ተውም ይላል። ይህ መተው ይቅር ማለት የሚባለው ነገር እኛን ሊጠናወተን እንዲገባ ወይም እኛን ከእኛ ጋር አብሮ ሊሄድ የሚገባ ነገር እንደሆነ አራተኛ የምንማረው ነገር ደግሞ ምንድን ነው? የመጨረሻ ሰዓት እንኳን ብትሆን ከአላህ ጋር ያለንን አላቃ ከአላህ ጋር ያለንን ግንኙነት በደንብ ማጥበቅ እንዳለብን። ይሄ ልጅ እንግዲህ ሊገደል ሄዶ ራሱ ቤተሰቦች ምናምን እያለ ከማልቀስ ወይም ከማማረር ይልቅ ወደ ጌታው ሁለት ረካ አልስገድና ወደ ጌታዬ እንትን ልበል ብሎ ሁለት ረካ አሰግዶ አላህን ለምኖ ይሄ ሰውዬ ልቡን እንዳራራለት አደረገለት፣ ማለት ልቡ ራራለት። በማንኛውም የመጨረሻ ሰዓት እንኳን ብትሆን ወደ አላህ መቃረብ ምን ያክል ባሪ እንዳለው ምን ያክል ዋጋ እንዳለው ከዚህ ታሪክ እንማራለን። እንደተማራችሁበት ተስፋ አደርጋለሁ። ወመን ዩእሚን ቢላህ የህዲ ቀልበህ አለ አምላካችን አላ ስብሃነሁ ወተዓላ። በአላህ የሚያምን ሰው ልቡን ለትዕግስት ይመረዋናል፣ ታጋሽ አድርገዋል። አምላካችን አላ በሱረቱ ተጋቡን ላይ ማአሷ በሚን ሙሲበቲን ኢላ ቢኢዝኒላህ፣ ማንኛውም ቅንጣትም ነገር አይደርስባችሁም በአላ ስብሓን ታላ ፍቃድ ቢሆን እንጂ ወመን ዩእሚን ቢላህ በአላ ስብሓን ታላ የሚያመሰው የህዲ ቀልበሃል ቀልቡን ልቡን ለትግእስት ይመራለታል። ወላሁ ቢኩል ሸይን ዓሊም አላ ስብሓን ታላ በነገሩ ሁሉ አዋቂ ነው እና እያለ ይናገረን እና ማንኛውም ሙሲባ መጥፎ ነገራቶች፣ ማንኛውም ነገር እዚች ምድር ላይ ሲደርስብን አልሐምዱሊላህ ነው ማለት ያለብን።

አትመኝ ወይም የሆነ ነገር አትበል። ወላኪን ቁል ነገር ግንበል ቀደረ ያንን ነገር የሻውን አደረገበል። ምለዋለ ቢሆን ምትለዋ ነገር ተፍተ መል ሸይጣንን በር ትከፍታላችሁ እና ማንኛውም ሙሲባ ሲደርስ ምንድን ነው ማለት ያለበ

ወደ እርሱም ተመላሾችን እንላሉ። እነዚህ አካላቶች ምን ይደረግላቸዋል? እንደዚህ ባሉ ጊዜ ምን ይደረግላቸዋል? ሲታገሱ ምን ይደረግላቸዋል? ኡላኢከ አለይህም ሰለዋቱ ሚን ረቢህም፣ እነዚህ ሰዎች ከጌታቸው የሆነ ምህረቶችን ይሰጣቸዋል። ይ ወራህማ፣ እዝነት የሚባለውን ነገር ይሰጣቸዋል። ችሮታ ይሰጣቸዋል። ወኡላኢከ ሁሙ ልሙህተዱን፣ እነርሱ ወደ እውነት የተመሩ ናቸው እያለ ይናገራል እና በምንችለው አቅም ሰብር ትዕግስት ያስፈልገናል። ችግር መከራዎች፣ በጣም ብዙ ነገራቶች ሊደራረቡብን ይችላሉ። ነገር ግን ይሄ ዱንያ ነው። ለዱንያ ብለን አኸራችንን ማጣት የለብንም። ማንም ሰው አሁን በሕፃንነቱ ቅጥፍ እያለ እያያችሁት ነው፣ እያየን ነው። በአይናችን ብዙ ነገራቶችን እያየን ነው። ነገ የሚኛሰራ ሊሆን ይችላል። ነገ ካፈር በታችን እንሆን እንችላለን። ነገር ግን አልሐምዱሊላ ለሚደርስብን ነገር እያንዳንዱን ነገር አላሁመለከል አልሐምድ ብለን ለማሳለፍ እንሞክር። ምክንያቱም በቃ ያልፋል። እኛም ስንሞት ነገ የሚቀር ለምንድን ነው የሆነ የሆነ ነገር ሲደርስብን ሰለተ ተበሳጨን ወይም ደግሞ የሆነ ሰለተናጫነጭን ወይም ሰላማረርን ምናምን ሳይሆን አላህ ስብሀነው ተዓላ በቃ በተሻለ ነገር ይተካልናል፣ ያንን ነገር ወይም ደግሞ አላህ ስብሀነው ተዓላ ያንን ነገር እንድንቀበለው ያደርግልናል። ሰብር ስናደርግ ወይም ደግሞ አላህ ዐዘ ወጀል የወመል ቅያማ ላይ ሰብር ባደረግነው ነገር ይተካልናል ማለት ነው እና ታግሰን አላህ ስብሀነው ተዓላ በሻው ነገር ቀደረ አላህ ወመሻ ፈዐል አልሐምዱሊላህ ብለን ራሳችንን ማስታገስ አለብን። አላህ ሱብሐነሁ ወተዓላ ከታጋሾች አድርገን፣ ሙሲባዎችን አላህ ያስወግድልን፣ መጨረሻችንን አላህ ያሳምርልን። ፈተናም ከደረሰብን በፈተናዎቻችን ታጋሾች አድርገን ያንን ነገር የምንቀበለው በቀደር አላህ ሱብሐነሁ ወተዓላ በቀደረውና አላህ በወሰነው ነገር ራዲ የምንሆን ወይም ደግሞ የምንቀበል አላህ ያድርገን። አላህ ያፈዝከው